ሀገር እንደ ገባሽ ሳይሞላ ሳምንትሽ ብሎ ይነግሩኛል እነዚህ ነውቁሽ። ዲኗን ዘንግታለች ያች ጀግና ህትሽ፣ ዲኗን ዘንግታለች ያች ጀግና ህትሽ። ዋጅብ ይሆን ፍና ሁሉን ረስታለች። ከሙብተዲ ሰው ጋር ትዳር መስርታለች፣ ከሙብተዲ ሰው ጋር ትዳር መስርታለች። በመጥፎ ጓደኛ ልቧን አዙራለች። መራቆትን መርጣ

ጉዞውን ጀምረሽ እውቀት ለመፈለግ ጊዜ ቦታ ሰጥተሽ ሀቅና ባጢል ልዩነቱን አውቀሽ በሂጃብ በመዋመዋብ ስትር በዚህ

እንዳትፈሪያቸው ከላይ ነው ትእዛዝሽ። ግዴታ መሆኑን አሳውቂ፣ አብራርተሽ፣ ከቁርአን ከሀዲስ ማስረጃን አጠቅሰሽ፣ ሀቁን እያወቁ አንቀበል ነው ካሉሽ፣ ኒቃብ በመልበስሽ ካልወደድ አባትሽ፣ ኒቃብ በመልበስሽ ቅር ካለው ባልሽ

ሀገር እንደገባሽ ሳይሞላ ሳመላትሽ ብሎ ይነግሩኛል። እነዚህ ነቁሽ ዲኗን ዘንግታለች፣ ያች ጀግና ህትሽ ዲኗን ዘንግታለች፣ ጀግና ህትሽ ዋጅብ ሆንሱና ሁሉን ረስታለች። ከሙብተዲ ሰው ጋ ትዳር መስረታለች፣ ከሙብተዲ ሰው ጋ ትዳር መስረታለች። በመጥፎ ጓደኛ ልቧን አዙራለች። መራቆትን መርጣ ሂጃ